ጋር እንግዲህ ቤዛ ጽዮንን መዳና አትፈልጊም? ለምንድን ነው ሐኪም ቤት አልሄድም እያልሽ ናታንም የምታስቸግሪ እያለች እና የትሄጃለች አትሄጂም እያለ ናታንም እየ አባረራት እሷ ደግሞ ሎሊት ጋር ሄዳ ሎሊትን እንቃርጋ ቆማ እያሉ እንግዲህ ከኋላ አንድ ሰው ይመጣባቸዋል። ሁሉም እንግዲህ በድንጋጤ እሷን ያያሉ። የመጣችውም ደግሞ ኤፍራታ ነበረች። እሷም ከዛ ሰላም ካለቻቸው በኋላ ቤዛ ደናልሽ? ኤፍራታ ትላታለች። ደና ነኝ። ልብሴን ድሮስድን የመጣሁት ስትላት እናታን በጣም ይናደዳል። በጣም እያዝናል ማለት ነው። በዛን ሰዓት እንግዲህ እሷም ምንም እንዳላዘነ ምንም እንዳልተከፋ አስመስል ናታን እንግዲህ ያው እንዲጠላት ስለሆነ የምታደርገው ትናገረዋለች ማለት ነው። ከዛም እንግዲህ ሰው የራሱን ሕይወት መኖር አይችልም እን ብላ በጣም ትናገራለች። እሱም በጣም ይናደዳል። ከዛ የፍራታ ወደ ክፍሏ ትወጣል ወደ ፎቅ እነሱም በጣም በጥንቃቄ ይቆማሉ። ከዛ ኤፉዬ ያለች ጽዮን ትከተላታለች ማለት ነው። ሰላም ጤና ይስጥልኝ፣ ውድና እየተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ለመላው የክርስትና እምነት ተከታዮች በሀገርም በውጭም ያላችሁ እህት ወንድሞች እንኳን ለሆሳና ሰላም አደረሳችሁ። አደረሰን በሰላም ደግሞ ለብርሃነ ትንሳኤው ያደርሰን። ፋሲካው እንግዲህ ሳምንት ብቻ ነው የቀረው ደርሷል፣ እግዚአብሔር ይመስገን። ሆሳና ዛሬ ደስ በሚል ሁኔታ እየተከበረ ይገኛል ማለት ነው። እና በሰላም ደግሞ ለብርሃነ ትንሳኤው እያደርሰን፣ በዓሉ የሰላም የፍቅር የአንድነት የመተሳሰብ የምረት እንዲሆን ከወዲሁ እመኛለሁ። መልካም የሆሳና በዓል እያልኩኝ ዛሬ ወደ መጣሁበት ቪዲዮ እሄዳለሁ። ሁላችሁም ለዚህ ቻናል አዲስ የምትመጡ ሰብስክራይብ በማድረግ ቤተሰብ ሆኖ ነባሮች ደግሞ ለምትሰጡኝ ሀሳብ፣ አስተያየት፣ ድጋፍ እጅግ እጅግ አርጌ አመሰግናለሁ። ይስጥልኝ ማለት ነው። እንግዲህ በጣም ተወዳጅነት ያገኘው ሐረግ ተከታታይ ድራማ ተለቋል ማለት ነው። በዚህም እንግዲህ ናታን ቤዛና ጽዮን እንዲሁም ሎሌት ሆነው ጽዮንን ሐኪም ቤት ትሄጃለሽ አቴጅ እያሉ ሲከራከሩ ሲያወሩ እሷም አልሄድም እያለች ስትል ቤዛ ለምንድን ነው የማትሄጂው? ቆይ አንቺ ምን ማለት ነው፣ መዳን አትፈልጊም? እንዲህ ትላታለች ማለት ነው። እዚህ ጋር እንግዲህ ያው ገቢያ ትናንትና፣ ያው እንግዲህ ያመት በዓል ገቢያ ሲገበይ ይዩምና ትንሽ ከብዙ በጥቂቱ ላስጎብኛቸው ብዬ ነው በዚሁ አጋጣሚ፣ እያለች ስታወራ እንግዲህ ኤፍራታ ወደ ቤት ትመጣለች። በዛን ሰዓት ሁሉም መለስ መለስ ሲሉ ሲያዩአት በጣም ይደነግጣሉ። እሷን በመገረም ታያቸዋለች። ምንም እንዳልተፈጠረ እንዴት ዛሬ እንዴት መጣሽ? የዛሬ የጫጉላ ሽርሽር አልነበረ እንዴ ይሏታል። በመተነሷም አዎ ባለቤቴ በስራ ቢዚ ስለሆነ ለዛ ነው እንጂ የዛሬ የጫጉላ ሽርሽር ነበረ ብላሷም፣ ምንም እንዳልተፈጠረ ልቧ እንዳልተሰበረ አድርጋ ተነግራችኋለሁ ማለት ነው። ኤፍራታንም በጣም ይናደዳል፣ በጣም ያዝንባታል፣ ይናገራታል ከዛም እንግዲህ ወደ ክፍላሷ ሄዳ ልታለቅስ እያለች የፊቷ አፋን ሸፍና ከዛ የጽዮን ደግሞ ያ ሁሉን ነገር ስላስታወሰች እንዳስታወሰች ማንም አያውቅም ተከትላት ትወጣለች። በዛን ሰዓት ልታለቅስ ልታለቅስ እንዳለ ምናምን ትነግራታለች። ከዛም እሷ እቅፍ አድርጋ ትሰማታለች ማለት ነው። ኤፍራታም ግራ ትጋባለች። ከዛ እንግዲህ ሁሉን ነገር እባክሽ ንገሪ እያለች ስታስቀንቃት ማስታወስ እንደቻለች በምን ምክንያት እንደዛ ውስጥ እንደገባች ስትጠይቃት ኤፍራታ አላመነችም እውነት አንቺ አስታወስሽ እውነት ሁሉን ነገር አወቅሽ እንዴት አወቅሽ ብሏል ተናገረችለት ለምንድን ነው እሱን ይህንን ሰውዬ ያገባሽው በምን አስፈራርቶች ነው እኔ አንቺና ዳጊ እኮ ምንም አይነት ነገር ላንደባበቅ ቃል ተገባብተናል። እስከዛሬ ለበደልኩሽ ሁሉ ይቅር ቤኝ እባክሽ ይቅርታ አድርግልኝ ብላ እያለቀሰች ተንበርክካ ትለምናታለች። ኤፍራታም እንግዲህ በጽዮን ማስታወስ በጣም ትደሰታለች። ጽዮንም እኔ እንዳስታወስኩ ወንድም እንኳን አያውቅም ትላታለች። ማንም አያውቅም። ይሄንና ለማስታወሴን ልጠቀምበት አስቤያለሁ። ስለዚህ እሱ ያፌት ያደረገሽን ነገር ንገሪኝ ትላታለች። ኤፍራታም እንግዲህ እቅፍ አድርጋት ታለቅሳለች። ያንን ቃል የገባችውን ታስታውሳለች። ምክንያቱም እሷም በሚስጥረኝ ብላ ነው የማለችው። ጽዮንም ደግሞ በወንድሟ ነው የማለችው። ዳጊም እንግዲህ በእናቱና በኤፍዬ ነው የማለት። ስለዚህ ያንን ስታስታውስ ለምን ያፊትን እንዳገባች ለጽዮን ሁሉን ነገር ትነግራታለች። እንግዲህ ጽዮን ያንን ሁሉ ነገር ስታምን ማሪ ይቅርበኝ እያለች ተመርካል ተነግራታለች ታይ ቀዘቅዘሻል። ነይ እዚህ ጋር ቁጭ ብለሽ ሁሉ ነው እነግርሻለሁ፣ ትላታለች ማለት ነው። በዛን ሰዓት እንግዲህ ለምን እንዳገባችው ያንን ነገር ሁሉ ትነግራታለች። እንግዲህ ያፊት እናገባችሁበት ምክንያት ያው ናታን ነው። ናታንን እኔ ዝቅ እሱን ቀና ለማድረግ እኔ ዝቅ ማለት ነበረብኝ። እሱ ከፍ ለማድረግ እኔ ማጎንበስ ነበረብኝ። ይሄንን ያደረኩት የሆነ ሰዓት ናታን ስራ እየፈለገ ነበረ። በዛን ሰዓት ለኢንተርቪው ተጠርቶ ነበር። ለኢንተርቪው የጠረው ያፌት ነበረ። በዛን ሰዓት አደንዛዥ አስወስደው ሰው እንዲገድል አደረጉት። ሰው ሲገድል ደግሞ ቪዲዮ ቀረጹት። ከዛም በዛ አስፈራራኝ ብላ ትነግራታለች። ጽዮን ይሄን ሁሉ ነገር ማመን አልቻለችም። በጣም አለቀሰች፣ በጣም አዘነች ማለት ነው። ከዛም እንግዲህ ያው ተቀቅፈው ያለቅሳሉ። ጽዮን እንግዲህ እንዴትም አድርጌ ከዛ ሰው እንደማይበቃት ቃል ገብታላታለች። ይሄን ሁሉ ነገር ለሱ ለናታን እንደሆነ ያደረገችው ስታ ስትነግራት በጣም ነው ልቧ የተሰበረው በጣም ነው ያዘነችው። ሉሪትም እንደዛ እንዳደረገቻት፣ ሽንት ቤት ወስዳ እንዳመታቻት፣ እንዳታስታውስ እንዳደረገች ያን ሁሉ ነገር ይሄን እንዴት አወቅሽ? ትላት የሆነ ሰዓት ካስታወስሽ ነግረሽ ነበረ በዛን ሰዓት ወዲያው እንትን ተቀየርሽ አለቻት ማለት ነው። ከዛ እንግዲህ ሁለቱ በደንብ ያወራሉ፣ አወሩ እንግዲህ። አሁን መፍትሄ ያመጣሉ ብዬ አስባለሁ። ምክንያቱም በፊትም ጥሩ እየሄዱ ነበረ። እንግዲህ ሉሊት ያው በጽዮን ላይ ባደረሰችባት አደጋ ጽዮን እንደገና ኤፍራታን መበደል የጀመረችው ኤፍራታን ማናደድ፣ መሳደብ፣ ምን ማለት የጀመረችው አንቺ ለወንድሜ የምትገቢ አይደለሽም ወንድሜ በአንቺ የተነሳ ስንት ነገር ደረሰበት ስላታለች። እንግዲህ አሁን ለእሷ ወንድም ስትል የእሷ ሕይወትን አበላሸች፣ የማትፈልገውን ሰው አገባች ማለት ነው። እና እንግዲህ አሁን ምን እንደሚፈጠር ደግሞ አብረን ነው የምናየው ማለት ነው ሲሆን እንግዲህ ደግሞ ሁለተኛ ናታንን ይዝበታለሁ ብሎ ያሰበው ያው ጽዮንን ነው። ጽዮንን ማንም ሰው እንዲነካት አይፈልግም። ያሳደገችው ልጅ እንኳን አፍቅሯት፣ እናፈቅረው ሲነግራት ሲነግረው በጣም ነበር። እሷ ማንም አይነካት ሁለተኛ የናታን ማናደጃና የናታን ቀስመ መስበሬ ብሎ ነው የተናገረው ማለት ነው። እንግዲህ በሴቶች ደስታ፣ በሴቶች ስቃይ፣ በሴቶች መከራ፣ በሴቶች መንገላታት የሚደሰቱ ወንዶች ምን ይባላል? ልብ ይስጣቸው። የምር ግን እንደዚ የሚያደርጉ ሰዎች ካሉ ጤንነታቸው ያሳስባል። እንግዲህ ያው ሉሊትም በጽዮን እንደዛ መሆን እግራት ትገባለች። እንግዲህ ሉሊትን እሷም ቁም ስቅሏን ማሳያት አይኔ እያየ ነው ከዚህ ቤት ብን ብላ እንድትወጣ ይህም ማደርጋት እውነት እንደዛ አለቃትም ብላለች። ቤዛ ደግሞ እንግዲህ ኤፍራታን ተከብላ የቤት ደህና ነሽ ኤፍዬ፣ ምንም ያለች ለመጠጋት ለመቅረብ ተሞክራለች። ኤፍራታ ደግሞ ምንም እንዳልተፈጠረ ቃ ጠንካራ ለመምሰል እየሞከረች ነው ማለት ነው። ይህን የምታደርገው እንግዲህ ለእነሱ ስትል ነው ማለት ነው። ውድ ቤተሰቦች የዛሬ ቪዲዮ ይህንም ስላለይ